ስራ እንደምትጠቀም ብቻ ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ መኪናም ተገዝቷል። እዚህ ስመጣ ግን ምንም ነገር ጎዳና ላይ ወጣን። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም ነገር ነገር ስሜ አህመድ መሀመድ ይባላል። ሳኡዲ አረቢያ በስራ እንደምትቀምጫለሁ ብዙ ጊዜ ተቀመጥኩ ቁጥር ያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛብኝ መኪናም ተገዝቷል ምናምን አሉ። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ። እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣሁ። ምን እንደምለ ራሱ ግራ ነው የሚገባኝ እንጂ በህይወት ዘበኔ ብዙ ነገር ነው ይገጥሞኛል እስካሁን ድረስ በልፋት ነ እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸ የሁሉ ነገር ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅ እስካሁን ሁላ ዝም ብየሳ ትዝ በሚል የሳ ተህለው ለምከ አልቀብስም ለቅስሙ ምንም ማረግ ለቅሶ ነው በቃ ዝም ብዬ ምናምን እንኳ አልበላም። ድሮ ያለውን ሰውነቴ ስታዩ አሁን የለኝ። ትምህርት እንኳ አልተማርኩም። በህፃነት ጀምሬ ስራ ነው ያኖርኩት። ስሜን ራሱ ማጽፍ አልችልም ግን በተሰብ በሙሉ ከስምንት እስከ አስር የተማረ ነው በሙሉ እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። ብስጭት ነው፣ ገንዘቡን የተወሰነ ገንዘብ አለች ነበር፣ በቃ ገንዘቡን እራሱ በቃ አጠፋሁት። እሱን እየተበሳጨች ማለት ነው ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ በኩ ስጀመ ይህን ያህል አመት እንኳ ተጨፍጭፍ ያለ ምንም ነገር የለም። አሁን ነው በቃ ሰውነት የራሱ በቃ ባለቅ ሰው ብዛት ነው የቀነሰው። ዘመድ ተስፋ አስቆርጠኝ። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉኝ፣ በቃ እዚህማ ከሆነ ምናምን ብዬ መጣ። በቃ የሆነ ነገር በቃ ተስፋ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ዘመዶቼ እራሱ ገንዘብ አግኝቼ እነሱ ላይ እንራሱ ንፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ። አሁን ልጅም አለ በጣም ብዙ ታስለቅስ ምንም ነገር አላደረኩላትም። ለልጅ የራሱ ምንም ነገር አላደረኩላትም። ዝም ብዬ ምንም ማቀፍ ታሪክ የለኝም እስካሁን ድረስ አሁን በቃ በቃ የዛ ህይወት ሲነሳ በጣም ነው ምትን የሚል ባይነሳ፣ ይሻለኛል። ጭራሽ ስራ ካለ በቃ መስራት ፍላጎት አሁንም አለኝ። ስራ በቃ በጣም ሰራ፣ ግን በቃ አሁን ገንዘብ አግኝቼ እንኳን ለልጄ ልክ እንደሆነ የዛውን ልጅ ማየት ራሱ አልፈልግም።